እማማ ጨቤ እንዴት በአንድ ወር ከሳምንት ውስጥ አረገዘች? የሁሉም ሰው ጥያቄ ነው። መልስ ሰላም ሰላም ቤተሰብ፣ እኔ ሱቄን ለማሳመር ና ሱቄን ለመሙላት እየተንደፋደፍኩኝ እያለ ከዛ ግን ይህንን ከትልቦሎ ገዘቼ ከዛን ወደ ሱቅ እየሄድኩኝ ነው ማለት ነው። አሁን ቤተሰብ፣ ና አጋጣሚውን እንድነግራችሁ ነው። ከዛም እነዚህን አሻንጉሊቶችን ያመጣኋቸው። እኔ በነገራችሁ ላይ ማለት ነው እዚህ ሚዲያ ላይ እንደምታዩኝ ምናምን ዘልዛላ ምናምን ነገር አደለ፣ ወላሂ ኩርት ያልኩኝ የስራ ሴት፣ ኩርት ቅመም ያልኩኝ የስራ ሴት። ይህንን ደግሞ ማንም ይመሰክርልኛል ማለት ነው። ከሰው እጅ የማልጠብቅ የሰው ሸክም መሆን የማልፈልግ በራሴ እጅ መሰራ ልጄን ስሜ የምኖር ሴት ነኝ። አይደለም ለእኔ ለቤተሰቦቼ፣ ለማንም እምተርፍ። ግን ደግሞ እዝች ጋ አጋጣሚ አመመኝ ማለት ነው። ያው ፊቴ ይናገራል እና እኔ ኒካ ያሰርኩትኝ አዎ ረመዳን ላይ ነው ማለት ነው። ግን ረመዳን ላይ ኒካ አሰርኩኝ እና ባለቤቴም ከውጪ መጥቶ ነበረ ለዛ ኒካ ስላሰርን ሀላሊ ነው፣ ሀላሉ ነኝ ለዛ ምንም ማሸሽ ገዳይ አልሽ፣ እንደዚህ አልሽ ብትሉ ምናምን እኔ እንዳልኳችሁ ማለት ነው። ኒካ እስካለኝ ድረስ ሀላሌ ነው። የፈለገ አህል ከኔ ጋር ምናምን አብረን ብንተኛ ምን ብናረግ ሀራሚ አይደለም። ገባችሁ? እኔም ደግሞ መድኃኒት መጠቀምን አልፈልግም ማለት ነው። ለምን ልጅን እፈልጋለሁ። ታቃላችሁ እኔ አጋጣሚ ሆኖ ደግሞ እዚች ጋ ማለት ነው ከስተምር መጠች ዲሪያ ምናምን ፈልጋ ማለት ነው፣ ለሷ ዲሪያ እንደዚህ እያስለካኋቴኛ ነው። ከዛን የቀደሙን ወሬ ጨርስላችኋለኝ ማለት ነው። ቅመሜ ልጄም ማለች ይኸው፣ አብራኝ ከኔ ጋር ስራ እየለመደች ነው። የስራ ሰው የስራ ሰው የሚያፈራው ልጅ የስራ ፍቅር ያለበት ነው ትላላችሁና ከኔ ጌጥጌት ስር እንደዚህ እየሄደች እየለመደች ነው። እንግዲህ እዩት ዲሪያዋል በቱ ትንሽ የደበቀው ያው ልብስ ላይ ደርበው ስለለበሰችው ነው። ከዛን ቀጥታ የሄድኩት ሆስፒታል ነበረ። አልትራሳውንድ መነሳት ነበረብኝ የማየው የእርግዝና ስሜት ስለመስ ና የቅድሙን ወሬ አሁን ልጨርሰላችሁ። ከቻላችሁ ባገኛችሁት አጋጣሚ ውለዱ። መድኃኒት ምናምን ነገር አትጠቀሙ። ባህላል መንገድ ማለት ነው። እውነቴ ነው የምላችሁ። የዛሬ ጉልበታችሁ በኋላ አይኖርም። የሚጦራችሁ ልጅ ነው፣ የሚያኖራችሁ ልጅ ነው ከፈጣሪ በታች። በኋላ ስታረጁ ስትጃጁ ባዳ ባዳ ነው። ገባችሁ አደለ? ዛሬ ላይ እኔ ብቻዬም ብኖር አሁን የምታዩት ወንድሜ ነው ቡና እያፈላልኝ ነው። ጠዋት ሱቅ ሄድኩኝ። ከሱቅ ደግሞ አሻንጉሊት ልገዛ ትልቦሎ የሚባል ሀገር ሄድኩኝ። እንደዚሁ እያመመኝ መጣው። ሱቁን አስተካከልኩ፣ አሻንጉሊቶችን ምናምን እንደረደርኩ። እዩኝ ምን እንደምመስል ማለት ነው። አሞኛል፣ ጥሉግ ብ ያለው ነገር። ግን ቤት ስገባ እንደዚህ ቡና የሚያፈላ ወንድም አለኝ። ያችሁ ምግብ የምትሰራ እናታለች። ነገር ግን ወንድሜ ዛሬ ለኔ እናቴ ሂዳ ሌላ አግብታ ባትወልድልኝ ኖሮ እኔ በአባቴ አንድ እኔ ብቻ ነበርኩኝ እህትም ወንድምም የሌለኝ ማለት ነው። አያችሁ ለዚህ ነው በሀላል መንገድ ባገኛችሁት አጋጣሚ ልጅን ውለዱ የምላችሁ። አዎ እኔ ኒካ አለኝ። ያሰርኩትም ኒካ በረመዳን ነው። ባለቤቴ እንዳልኳችሁ ውጪ ነው፣ ነገር ግን መጣ። የዛኔ ኒካ አሰርን፣ ሀላሌ ነው። አብረን አሳለፈን። አዎ በዛ አጋጣሚ ሰሜ ላረግዝ እችላለሁ። ምን ምታቁት ነገር አለ? ዛሬ ግን እናንተ እኔ ላይ ጣት ስትቀስሩ ነበረ። ብዙ ነገር ብላችኋል ኮመንት ላይ ያንዳለ ግን ለምን አስፈለገ? እናንተ ሴት ልጆች ሁናችሁ አረብ ሀገር ላይ ሁናችሁ ከቻላችሁ እንደውም እድሉን ተጠቀሙት። እድሜ ታክሲ አይደለም ቁሞ አይጠብቅም። እውነቴ ነው ምላችሁ እና ባላችሁ እድሜ ተጠቀሙበት። ገንዘብ ማባረር ብቻ አይደለም፣ ስራ ብቻ መስራት አይደለም፣ የሰው ቤት ላይ ጉልበትን መፍጀት ብቻ አይደለም። አግቡና ውለዱ ማለት ነው። አግቡና ውለዱ። ነገ የሚጦራችሁ ቅድም እንዳልኩት ልጅ ነው። የዛሬ ጉልበታችሁ ነገ አይኖርም። እውነቴ ነው የምላችሁና ይህንን ምክርን ደግሞ የምትሰሙት ከበሳል ሰው ነው። እሺ፣ ከበሳል ሰው ነው እንጂ ከእንጭጭ አይደለም። እንጭጭ ምንም አያውቅም። እንጨጭ እንኳን ስለልጅ ስለምንም አያቅም ማለት ነው። ጀበና አጣ፣ ወላይ ምን የተዝረከረከ ኑሮ ምናምን ልትሉ ትችላላችሁ። እኔ ግን በጣም ደስተኛ ነኝ፣ በኔራችሁ በማሳልፈው ነገር እንዳለ በጣም ደስተኛ ነኝ። እና ብቻ እስቲ ጀበናው ደግሞ ሲገኝ ንገናኝ ቤት ተገኘች። ብርቅዬዋ ጀበና ተገኝታለች ተገኝታለች። አንበሳ ወንድሜ አግኝቷታል። ይህ ሁሉ የሚያደርገው ወንድሜ ነው ማለት ነው። እና ምን ልላችሁ ፈልጌ ነው፣ ልጄን እኔም በአንድ ማስቀረት አልፈልግም። በቃ ያገኘሁትን አጋጣሚ ተጠቅሜ ለልጄ እህት፣ ወንድም መደርደር ነው የምፈልገው። ያ ማለት ከሃላሌ ጋር አመናችሁም አላመናችሁም እኔ ህይወቴን እየኖርኩ ነው። በቃ አራት ነጥብ አለቀ። እንዴት በአንድ ወር ውስጥ እርግዝና፣ የሳምንት እርግዝና ይታወቃል፣ የሁለት ሳምንት እርግዝና ይታወቃል፣ የቀናት እርግዝናም ይታወቃል። በቴክኖሎጂ ማለት ነው። እንዴት አወቅሽ? ከኒካ በፊት ነው ማለት ነው። ግዴታ ባሌን ማሳየት አለብኝ እኔ? ግዴታ በቃ እሱን እናንተ ማየት አለባችሁ? አላሳይም አዎ፣ አላሳይም። እኔ ኮ ማለት ነው ባለፈው ለቅቄላችኋለሁ የመስክ ቪዲዮም አለን። ነገር ግን እሱ ፊቱ ስለሚታይ አልቻልኩም መልቀቅ አልቻልኩም ማለት ነው ሚዲያ ላይ። በቃ እሱም አይፈልግም። ማንም ባለጌ ደግሞ መቶ ምናምን ነገር እሱን ፎቶውን ተጠቅሞ ምናምን እንዲሰድቡ እድሉን አልሰጣቸውም። ይሄ ነው ባሏ ምናምን ነገር እያሉ እንዲያወሩ አልፈልግም ማለት ነው። ለዛ ነው ማስከበር ስላለብኝ ነው። እኔ ምን ያህል ደስተኛ እንደሆንኩኝ የማቀው ማለት ነው። ሲቀጥል ደግሞ ማለት ነው እኔ እናቴ ቤት ምናምን እንደዚህ አሳያችኋለሁ እንጂ የባሌ ቤት ገብቻ ያለው ኦልሬዲ ነገር ግን በቪዲዮ ምናምን አዎ፣ አታቁትም። ሲቀጥል ደግሞ እኔ እናቴ ቤት እርፍቴ ነው እመጣለሁ፣ ምናምን እንደዛ ነው። ሲቀጥል ደግሞ የተመላለስኩኝ ምናምን ብዙ ጊዜ ማያታለው። ሲቀጥል እኔ አሁንም እናቴ ጋር ነው ሆነው ለምን በተሉ እሱ ወደ ውጪ አሁንም በቅርብ ይሄዳል ለዛ እኔ ብቻዬን ባዶ ቤት ውስጥ ምን እሰራለሁ ያኛውን ቤት የባሌን ቤት እናከራየውና እኔ ደግሞ እዚሁ እናቴ ጋ እሆናለሁ ማለት ነው ዝናብ እየዘነበ ወንድሜ ቡና እያፈላልኝ ከዛ ደግሞ እኔም የምሰራው ነገር አለ ወንድሜ መጀመሪያ ቡናውን አፍልቶ ሲጨርስና እናቴ ስለ ወለደችልኝ ነው አሁን እንደዚህ አፍልቶ ቡና የሚያጠጣ ወንድም ያለኝ እንጂ በአንድ ብታስቀር አይኖረው አጋዥም አይኖረኝም ነበር። ሰርቼ ስገባም ሰው አይኖረኝም ነበር። አያችሁ። ለዛ ያንንን በማን የኔን ሕመምን በማን አየዋለው? በልጄ አየዋለው ማለት ነው። አንዱ መንገድ አልተሳካም፣ ሌላኛውን መንገድ ትሞክሪ ያለሽ ጠንካራ ሴት ስትሆኚ እንደዚህ ነው ማለት ነው። ይህንን መስዋዕት ደግሞ የምትከፊው ለማን ብለሽ አይደለም? ለልጆችሽ ስትይ ነው። በቃ የእናትነት ትርጉም እውነቱ የገባችሁ ካላችሁ የኔን ስሜትን የኔ ንግግር ይገባችኋል። ተበጥብጦ ይገባችኋል፣ ውስጥ ማለት ነው ውስጥ ደም ስራችሁ ውስጥ ይገባል። በሳል ከሆናችሁ ነው። እንጭጭ ከሆናችሁ አዎ አትረዱኝም። የኔ ንግግር እንዳለ እቃቃ ነው የሚሆንባችሁ። ከዛን ደግሞ ምን እንደማርኝ ታውቃላችሁ። ጎመን እንደዚህ እየሰራለውይም ብዬ ጀመናውን አውርቼው አጋጣሚ ሆኖ ሰበርኩት፣ ወንድም ያፈላው ቡና ፈሰሰ ማለት ነው። አይ የኔ ወንድም ምንም ማድረግ አልችልም። አጋጣሚ ነው ሁን ያለው ነው የሆነው። ምንም ማድረግ አልቻልኩም የኔ ወንድም። እናቴ ደግሞ እንደዚህ ቂጣውን ጋገረችልኝ ማለት ነው፣ ወንዶቼ ትንሽ ስለቀሰቀዘ ጎን ላይ ምናምን አድርጌ ቂጣውን እንደዚህ ክፍል አድርገውና ጎን ላይ እንደዚህ ሞቅ ሞቅ አድርገዋለሁኝ። በቃ የገጠር ኑሮ የተዝረከረከም በሉት መጥፎም ኑሮ በሉት። እኛ ደስተኞች ነን፣ እኛ ደስተኞች ነን። እናንተን ካስደሰታችሁ ምንም ነገር ይሁን ለእናንተ ስል እኔም ደስተኛ ሆናለሁ። እኔን ካስደሰተኝ ምንም ነገር ይሁን ለእኔ ስትሉ ደስተኛ ሁኑ። ስድብን አቁሙ። መራገምን አቁሙ። ኧረ ቢስሚላ። እንዲና አይነትም ሰው አለ እንዴ? እንድን ነው ወላህ እያደረጋችሁኝ። በእርግጥ እርግዝናን ማለት ነው እናንተ ምከሩኝ፣ እንጃ አትደቡኝ። ያ ማለት ብታረግዥ እንኳን ፊት ለፊት ላይ አታውጪው፣ በውስጥ ሽያዥው ይባላል እንጂ አንቺ እንደዚህ አንቺ እንደዚህ እየተባለ

እስኪ ዞር አይ ማና ዙራ የቅድሙ ቀደሙ ልብስ የት አለ? ጥቁሩ አወጣሃው፣ አወጣሃው። ማን የወረደች፣ ምንድን ያልከው ነው? ጀበናው ነው ሸራፋ ነው። እስኪ የት ከቀዳ

የት እንዳላጣቅም ልብስ ምንም አይፈልግም፣ ግን ብዙ ልብስ አለ። እኔ የገዛው ልብስ አለ። የለምና ማለበሰ ና ፈልጉ። በጓደኛ ትሰድቡኛላችሁ፣ ስትፈልጉ በአባታችን ትሰድቡኛላችሁ፣ ስትፈልጉ ፈልጋችሁ ትሰድቡኛላችሁ። አግባብ ነው ቤተሰብ? ይሄ ሁሉ ሰላሙ ነው። ደናውኑልኝ።